ተወዳጇ ድምፃዊት ዘቢባ ግርማ ሶስተኛ ልጇን መውለዷ በሰላም መገላገሏ ተሰምተዋል። እንደምታውቁት ከመጀመሪያዋ ልጅ ጀምሮ እንግዲህ እዚህ ሆስፒታል ነው የወለድኩት። ሰላም ጤና ይስጥልን ውድ ቻናል የተከታታዮች ሚኪ ነኝ። ከሚኪታ ወሮ ላይ ዜጎም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደግሞ ለመለከታሉ ወይም ኖቲፊኬሽን ቤሎን ክፍት ያደርጉ ያንስ ያደርጉ። ወደአሁኑ የምለቀቁትን መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያ ውስጥ እንግዲህ በህብረት ስራ በቲም አንድ ላይ በመስፈን በኢትዮጵያ ህዝብ ዘንድ በከፍተኛ ሁኔታ ትኩረት የሳቡት በተለይ እነዘቢባ ግርማ በአንድ ወቅት እነለምለም ነራሄል በአንድ ላይ ነበሩ፣ በህብረት ሲሰሩ ነበር። የኋላ ኋላ ግን ለምን እንደተለያዩ ባይታወቅም የየራሳቸውን ስራ መጡ። በየስራቸው መጥቶ ደግሞ በጣም በከፍተኛ ሁኔታ በህዝብ ዘንድ ተወዳጅነትንና አድናቆትን አትርፏል። ከዛ በኋላ እንግዲህ ዘቢባ ግርማም የራሷን ስራ በማምጣት በጣም በርካቶችን ያስደመመች እንደሆነም ነው፣ በዘፈኖቿ ማለትም ነው። ከዛም የተነሳ በርካታ ኢትዮጵያኖች ለየብቻቸው ማወቅ ጀመሩ። ከዚህ በፊት በደንብ ያው አንድ ላይ ስለሆኑ ሁሉንም ነው ኢትዮጵያኖች የሚያውቁት። ግን ኋላ ዲቴል ለየብቻ ሲሆኑ እንግዲህ በጣም በህዝብ ዘንድ የየራሳቸውን እያንዳንዳቸው ስማቸውንም ሰው አወቀ። ከዛም የተነሳ ነው ዘቢባ ግርማ በርካቶቹ በደንብ ያወቋት። ዘቢባ ግርማ በርካታ ኢትዮጵያኖች ከልብ ይወዷታል፣ ያከብሯታለም የሰራችውን ነጠላ ስራዎች ደግሞ በህዝብ ዘንድ በከፍተኛ ሁኔታ እንደ ጉድ ደግሞ ለአድማጭ ለአድማጭ ስደርስ እንደነበረ ጭምርም ነው ዘቢባ ግርማ በጣም የተረጋጋችና የሰከነች ነበረች ማለትም ነው ዘቢባ ግርማ በርካቶች ይወዷታል። ታዲያስ ኢትዮጵያ አርት ሙያ ላይ በጣም ከፍተኛ ተጽዕኖ እንደሚያሳድሩም ነው ጥበባቸው በተለይ በዘፈኑ ዓለም ድምጿ በጣም ለየት የሚያደርጋት ነገር ቢሆንም ዘቢባ ግርማ ዘመናዊ ዘፈኖች ላይ ሳይሆን ትኩረት የምታደርገውም እንደዚህ በኢትዮጵያ አሁን የጥንት የተዘፈኑ የነበሩት በዛ ውስጥ ኃይል እንደምትዘፍን ድምጿ በጣም በከፍተኛ ሁኔታ ቻለንጅ የማድረግ አቅም እንዳላት ጨምረም ነው። ለዚህም በርካታ አርቲስቶች ያደንቋታል። ለዚህም ነው ወጣት ኢትዮጵያኖች አብዛኞች ሴት ድምፃውያኖች ዘመናዊ ዘፈን ላይ ነው ትኩረት የሚያደርጉት። እሷ ደግሞ ኦሪጂናል ይሄ በጣም ሀይ ፐርፎርማንስ ሀይ ፒቾች ላይ በመጫወት በርካቶችን ቻለንጅ በማድረግ የምትታወቅ ነች። ከዚህ በፊትም እንግዲህ የጋሽ ጥላሁንን ሲጫወት የነበረው እሳያስ ጋር በመሆንም የተጫወተችው በርካታ ህዝቦችን ያስደመመበትም በተለይ ብቃቷን በርካቶችን ያነጋገረ ክስተትም ሆኗል። ዘቢባ ግርማ ከዚህ በፊት አይዶሎችን ብትሞክርም የኋላ ኋላ ግን በህብረት በመምጣትም ነው ህብረቱ ለምን እስካሁን ድረስ አንድ እንዳልሆነ ከዛ በኋላ እንደተለያዩ ነው። በፎቶም እንኳን በደንብ ራሱ ታይቶ አይታወቁም። ተጣልቶ ይሁን ተቀያይሞ ይሁን እስካሁን ድረስ የምታወቅ ነገር የለም። በተለይ ስለ ሴት ልጅ እኩልነት በከፍተኛ ሚና ሲጫወቱና ዘፈን ሲዘፍኑ እንደነበረ ጭምርም በተለይ በሰዓቱ በጣም ተወዳጅነት እንዳገኙ ጭምርም ነው። የኋላ ኋላ እንግዲህ እጅግ አስገራሚ ስራዎችን ለህዝብ እያቀረበች በርካታ አድማጮችን ያገኘች ዘቢባ ግርማ ከዚህ በፊት እንግዲህ ትዳር በዛ ዙሪያ በርካታ ጥያቄዎች ስነሱባት ነበር። የአንድ ልጅ እናት ነበረች ዘቢባ ግርማ ልክ ቁጭ እሷን የምትመስል ብዙ ፈተና ውስጥ ሆና እሷን የወለደች እንደሆነ የልጅነቷ እንደሆነ ጀምርም ዘቢባ ግርማ ማለትም ነው። ይህ ኋላ ኋላ እንግዲህ ዘቢባ ግርማን በማህበራዊ ሚዲያ ላይ በጎ ስራ፣ ሰውን በመርዳት የምታወቀው ኢሱ የምባል ሰው እሷን ለጋብቻ ጠይቋት ነበረ። ለጋብቻ ብቻ በጠየቃት መሰረት ከውጭ መጥቶ ቀለበት አድርጎላት በጣም ደስ የሚል ፍቅር የሚያስገና ነበር። በሰዓቶች በርካታ ኢትዮጵያኖች ይህ ፍቅራቸው ይህ ጨዋታቸው፣ ልታይ ልታይ ማለታቸው አላማረንም ባይበሉ የተሳካ ወይም የቀና ቴዳር እንደሆነ ጭምርም ቴዳራቸው እንደሰመረም ነው በርካቶቹም እየገለጹ ያሉት። በአሁኑ ሰዓት ዘቢባ ግርማ እንግዲህ ኢሱ ጋር በመሆን ሁለተኛ ልጅ ወልዳ ነበር። አሁን ደግሞ ሶስተኛ ልጅ ወልዳለች። ከኢሱ ሁለት ልጆችን እንደወለደችለትም የወጡት መረጃዎች ያሳያሉ። በአሁኑ ሰዓት ኢትዮጵያ ሆስፒታል እንደተገላገለች እና ያን በማስመልከትም ነው እንግዲህ ኢትዮ ቢቢ ሆስፒታል በሀገራችን አሉ ከተባሉት ሆስፒታሎች መካከል ወደ ቀደምትነት እየመጣ ነው በሁሉም ነገር ህክምና ዙሪያ አሁን ተጽዕኖ እየፈጠረ ያለው ሆስፒታል እንደሆነ የበርካቶች ምርጫ የሆነ እንደሆነ ና ከባባድ ሪቨሮች የሚጻፉበት እንደ ኢትዮጵያ አለ ተባለ ሆስፒታል እየሆነ መምጣቱን በርካቶቹ እየገለጹ እንደሚገኙ ጭምርም የአደባባይ መረጃዎች ናቸው ኢትዮ ቢቢ ሆስፒታል በአሁኑ ሰዓት የበርካቶችን ትኩረት እየሳበ ያለ ነው ከዚህ በፊትም ሶስት ልጆችንም በዚሁ እንደ ወለድኩ ነው በማለትም ዘቢባ ግርማ የሶስተኛ ልጅ እዚህ ነው ወለድኩት፣ በማለትም ነው ወንድ ልጅ እንደተገላገለች ነው። ከዚህ በፊት ሁለቱ ሴቶች እንደነበሩ ጭምርም የአደባባይና እውነተኛ መረጃዎች እንደሆኑ ጭምርም ነው። ይሱ እንግዲህ ከዝሪቱ ሁለት ልጅ እንዳገኘ በርካቶች እንግዲህ ተገርሟል ማለት ነው። የበርካቶች ሀሳብ በአጭር ጊዜ ውስጥ የምለያዩ መስሏቸው የሚያሳዩት ነገር ማህበራዊ ሚዲያ ላይ ሊታይ ሊታይ የሚያሉምሉት ነገር ጥሩ አይደለም በማለት ሀሳባቸውን እንደ ሟርት አይነት ንግግር ቢያቀርቡም ግን እንዳልሆነና ትዳራቸው እንደሰመረ በርካቶቹ እንግዲህ ትዳራቸውን በተሳሳተ መንገድ ሊረዱ ሞክረው ነበር፣ አልሆነም። አሁን እነሱ ትዳራቸው በጣም በርካቶችን ያስቀና ሆኗል። እጅግ አስገራሚ፣ በጣም ይዋደዳሉ። ትዳር እንግዲህ ፍቅር ካለ ወሳኝ ነው። መነጋገር፣ መወያየት፣ መደማመጥ ክብር ካለ እርስ በርስ ከተከባበሩ በጣም ደስ ይላል። ምስት እንግዲህ ለባሏ ባሏን ማግበር እንዳለባት ባል ደግሞ ክብር ካገኘ ምስቱን ደግሞ በደንብ እንደሚንከባከበትና እንደሚንከባከባትና እንደሚያፈቅራት ደግሞ ግልጽ ነው። ትሪት ያደርጋታል በደንብ በደንብ ትሪት ለማድረግ ደግሞ ፍቅር ያስፈልጋል እርስ በርስ ክብር እንደሚያስፈልግ ጀምረም ነው። ዘቢባ ግርማና ኢሶ ፍቅራቸው የሶሻል ሚዲያ ብቻ ሳይሆን አልፎም በጣም በሚገርም ሁኔታ የእርስ በርስ ፍቅራቸው በጣም የተነከረ ነው። ዘቢባ ግርማም ከዚህ በፊት እንግዲህ በጣም የተግባቡት እሷም ሰው ለመርዳት ትሞክር ሞክር እሱም ሰው ለመርዳትም ነው። በትኳንዶ በጣም ጎበዝ ባለሙያ ስፖርት አሰልጣኝ እንደሆነ ጨምርም ስለ እሱ አንዳንድ መረጃዎች ሲወጡም ተስተውሏል። ታላቅ ልጁንም እንደ ልጁ እንደሚያሳድጋት ጀምረም የአባትነት ፍቅር እየሰጠ እያሳደጋት እንደሆነ ጀምረም ነው። ዘቢባ ግርማን ሁለንተናዋ የምትመስል ታላቋ ልጅ ዘቢባ ግርማ እንግዲህ ብዙ ፈተና ውስጥ ሆና ያሳደገቻት ልጅ እንደሆነች ጀምርም፣ አሁን እያሳደገች ያለችው የእሷ ልጅ ብዙ መከራ ወቅት ሆና የወለደች እንደሆነች ጀምርም ነው። እንግዲህ መረጃዎችም እሷ የሚያጋራቸው በጣም ተወዳታለች ታላቁ አለች የመጀመሪያ የበኩር ልጇ እንደሆነች ጭምርም ብዙ ፈተናዎችን አብራ ከሷ ጋር እንዳሳለፈች ያኖላ ቻሌንጅ ከሷ ጋር ከጎኗ ስትሆን የነበረችው ልጇ እንደሆነች ጭምርም ነው። ኋላ እንግዲህ ከሱ ጋር ከተጋቡ በኋላ ደግሞ ሁለት ልጆችን መውለዳቸው የወጡት መረጃዎች ያሳያሉ። ፍቅራቸው በርካቶችን ያነጋግሯል። በርካቶችን ያስደሰተ ፍቅር እንደሆነ ጭምርም የአደባባይ መረጃዎችና እውነታዎች ናቸው። አጠቃላያን በማስመልከት እለታዊ ኢትዮጵያ ውስጥ ካሉት አርቲስቶች መካከል በህዝብ ዘንድ ከፍተኛ ተወዳጅነት ካገኙት መካከል ዘቢባ ግርማን በቅርቡ ሳይታወቅ ነው ሰርፕራይዝ ያደረገችው ሁለት ልጅ ከእሱ መውለዷ በርካቶችን ያነጋገረ ክስተት ሆኗል። ትዳራቸው ደግሞ እጅግ የሰመረ ና የቀና እየሆነ መምጣቱ በርካቶችን ያስደመመ ክስተትም ሆኗል። ድንገት በሚዲያ ሙቀት ተጋቡ በማለት በርካቶቹ በሳቱ በስህተት ብረዱትም ነገሩ እንዳልሆነና ፍቅር እንደነበራቸው በመሀላቸው መነጋገርና መወያየት በደንብ መጠናናት እንደነበረ ጭምርም ከዛ በኋላ ወደ ትዳር እንደመጡ ጭምርም የአደባባይ መረጃዎችን ሀሳቦችን በርካቶቹ ሲያ አይናጋሩም ተስተውሏል፣ ማለትም ነው። ዘቢባ ግርማ በአሁኑ ሰዓት እንግዲህ የሶስት ልጆች እናት እንደሆነች ጭምርም የአደባባይ እውነታዎችን በማስመለከት እንግዲህ እሱ በአሁኑ ሰዓት ከፍተኛ ደስተኛ፣ በርካቶቹ የአመቱ ምርጥ ባል በማለትም ነው ይህ ሊሸለም ይገባል በማለት አድናቆታቸውን እየገለጹለት እንደሚገኝ ጭምርም ነው እንግዲህ እሱ የተባለ ሰው በርካታ ኢትዮጵያኖች እንደሚወዱት ከልቡ ደግሞ ለበርካቶች እርዳታ ሲያቀርብ እንደነበረ በማህበራዊ ሚዲያ ማህበራዊ ሚዲያን ለበጎ አላማ በመጠቀም ሰውን ለመርዳት እጁን ሲዘረጋ የነበረ ግለሰብ ነው እንግዲህ ግለሰብ ነው ከእሷ ጋር ጋብቻ የፈጸመው። ልክ እንደመጣ ኤርፖርት ላይ አቀባበል የተደረገ ሰሞን በጣም ያን ሰሞን ደግሞ ፍቅራቸው በጣም የበረታ ነበር። በናፍቆት ተገናኙ። በርካቶች እንግዲህ ያው የሰው ሀሳብ እነሱ ደግሞ በየዋህነት ህዝቡን እንደ ህዝብ እንደ ቤተሰብ አይቶም ነው እንግዲህ አውጥቶ ቪዲዮዎች፣ ፎቶዎች ሼር ሲያደርጉ የነበሩት በሳቱ የእነሱን ደስታ ተካፋይ እንዲሆኑ እንጂ አጉል ሊታይ ሊታይ ለማለት እንዳልሆነ ነው። አንዳንዶቹ እንግዲህ ነገሮችን ማህበራዊ ሚዲያ ላይ ማስመታቱ ተገቢ አይደለም በማለትም ነው ሀሳባቸውን እየገለጹ ያሉት። ምክንያቱም ማህበራዊ ሚዲያ ላይ የገባ ነገር ጥሩ አይመጣም፣ የመጨረሻው ጥሩ ነገር እንዳልሆነ በርካቶቹ ሀሳባቸውን ሲገልጹም፣ ከዛም የተነሳ ለእነሱ ከማሰብ የተነሳ እንጂ ክፋት አስበን አይደለም። ማህበራዊ ሚዲያ ላይ ብዙ ጊዜ ልታይ ልታይ የሚሉት ሰዎች መጨረሻቸው ሳያምር እንደሚቀርም ነው በምክንያቶቹም እየገለጹ ያሉት። ስለዚህ ጥንቃቄ ያስፈልጋል። ልታይ ልታይ የሚል ነገር ጥሩ አይደለም። በጥንቃቄ ነው ዳ ሶሻል ሚዲያ ላይ መውጣት የለበትም በማለትም ነው በርካቶቹ የገለጹ ያሉት። ጥንቃቄ ያስፈልጋል በጥንቃቄ መንቀሳቀስ ያስፈልጋል የሚሉ ሀሳቦችም አሉ። በዛው ልክ ደግሞ ቴዳር ሶሻል ሚዲያ ላይ የሚያወጡት ደግሞ አብዛኞቹ ናቸው። በዚሁ ጊዜ ደግሞ አብዛኞቹ ቴዳራቸውን ሶሻል ሚዲያ ላይ ያሉበትን ሁኔታን በማስመልከት እያሳዩ አብዛኞቹ ስለያዩም ነው የምስተዋለ። ስለዚህ ጥንቃቄ ስለሚገባ ነው በማለት በርካቶች ወንድማዊ ምክር ሲያስተላልፉ ነበር። እነሱ ግን ያን አልፎ ሁለት ልጅ እንደጨመሩ የወጡት መረጃዎች ያሳያሉ። ያን በማስመልከትም በርካቶች እንኳን ደስ አለሽ በማለትም እንኳን በሰላም ተገላገልሽ በማለትም ነው በርካቶቹም ለሰዋ መልካም ማለፉንና ደስታቸውን እየገለጹ እንደሚገኙ ጀምረም ዘቢባን በአሁኑ ሰዓት ፍጹም ጤንነት ላይ ትገኛለች። ኢትዮ ቴቪፍ ሆስፒታል ላይ ለአንድ ወር እቆያለሁ በማለትም ነው ሆስፒታሉ ላይ ጥያቄ ያቀረበችው። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላቸው መጣሁት። ምቾቱን በማስመልከት ሆስፒታሉ ምቾቱ በማስመልከት የተደረሱ መረጃዎችን በማስመልከትም ነው ለእናንተ ለማጋራት ይዤላቸው መጣሁት። እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ። ከሚኪ ታቦር ለዚህ ቁም ነክራት ስል ቻናል አዲስ ከሆናቸው ሰብስክራይብ በማድረግ ቤተሰብ ነው። በዚህ ቻናል በዋናነት የምተላለፉት ወቅታዊና ታማን እንዲሁም የዘናዊ መረጃዎች ስለሆነ ሰብስክራይብ ስታደርጉ ደወል ምልክቷን ክፍት ያደርጉ። ያን ሲያደር ወደ አሁኑ የምለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ ሼርና ኮመንት በማድረግም ላልሰሙት እንዲደርስ ያደርጉ። ለእሳታት አጠቃላይ ያሉኝ መረጃዎች ይህን ይመስላሉ። በወቅታዊ ናቻቸን መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።